ይባላለው የውሻዎች የውበት ሳሎን ነው። አሁን ያለ ነው እዚህ የምንሰጠው አገልግሎት የውሻዎችን ንጽህና ነው የምንጠብቀው። ጥፍራቸውን እንቆርጣለን፣ እንሞርዳለን፣ ጆሮቸውን እናጸዳለን በዲሲንፌክታንት እና በፓውደር፣ ፑፕ የሚያደርጉበት ቦታ ይጸዳል፣ መዳፋቸው ይጸዳል። እናጥባቸዋለን በሻምፖ እና በኮንዲሽነር አድርቀን መጨረሻ ላይ ኦራል ካቪቲ ስፕሬ እናደርጋለን። ኦራል ካቪቲ ስፕሬ ላፍጠረን የሚጠቅም ነው። ጸጉር ያላቸው ውሻዎች ልክ እንደ ማልቴዝ፣ ፑድል ደግሞ ጸጉራቸውን በስታይል እንቆርጣለን። ለትልልቅ ውሻዎች ደግሞ ጀርመን ሼፐርድ፣ አላስኪያን ማላሙት፣ አውስትራሊያን ሼፐርድ እነዚህ ደግሞ ጸጉራቸው ስለማይቆረጥ ኦልሬዲ ዲሼድ ስለሚያስፈልገው እሱን ዲሼድ እናደርጋለን። ሰፕሊመንቶች ነው ያሉ ልክ እንደ ምግብ አልበላ ሲላቸው እኛ ቫይታሚን ብለን እንደምንወስደው አይነት። ፓምፐርስ አንዳንድ ቦታ ይዘናቸው ስንሄድ ሽንት እንዳያስቸግረን ፓምፐርሶች እንሸጣለን። ወተቶች አሉን ለአራስ ውሻዎች የሚሆኑ ጡጦ መመገቢያ፣ መጫወቻ፣ እነዚህ እነዚህ እንሸጣለን እና ድራይ ፉድ ደሞ አለን። በቅርቡ ደሞ የዶሮና የበሬ ስጋ እንጀምራለን። ውሻ መጀመሪያኛ ጋር ሲመጣ እናየዋለን። ከዛ መጀመሪያ የምንጀምረው ጸጉሩ የሚበን ከሆነ ወይም ደግሞ ሎክ ከሆነ ከጸጉር ነው የምንጀምረው። ወይ ዲሼድ መደረግ ይጀምራል ወይ ደግሞ ሎክ የሆነው ጸጉር ይነሳል። ከዛ ጥፍራቸው ይሰራል፣ ጥፍራቸውን እንቆርጣለን፣ እንሞርዳለን። ከዛ መዳፍ ይሰራል ከዛ ጆሮአቸው በዲስፊክታንት እና በፓውደር ካጸዳም በኋላ ይታጠባሉ ማለት ነው። ከዛ ታጥበው ጨርሰው ከወጡ በኋላ ጸጉር ቁርጣቸው ይስተካከላል። ጸባይኛ ውሻ እንደዚህ አይነት እሱ ሳያስቸግር ይሰራል በጣም የሚያስቸግሩ ደግሞ አሉ ያው አቅፈናቸው ተቃቅፈን ይዘናቸው ይሰራሉ ጸባይኛ ከሆኑ ደግሞ እንደዚህ ቁጭ ብለው ራሳቸው ያለማንም አጋዥ ይሰራሉ አግሬሲቭ ከሆኑ ሀይለኛ ከሆኑ ግን መጀመሪያ ባለቤቶቻቸው መዝል እንዲያደርጉላቸው እናደርጋለን ሊሽና ኮላርም እነሱ የሚያደርጉ እናደርጋለን ከዛ ይዘናቸው ነው የሚሰሩት አግሬሲቭ ከሆኑ ማለት ነው በጣም መወዳቶች ላልቸስ ነው ትባላለች። እና በቃ እሷ በጣም በቃ ትሬን የተደረገች ናት። እጇንም ሁሉ ነገር አንድ ምሰጥሽ። ውሻ መጀመሪያ አልወድም ነበረ። ከዛ ወደዚህ ስራ ከገባሁኝ በኋላ ማለት አልወድም ሳይሆን ያን ያህል እንደዚህ ቀርቤ ከእነሱ ጋር እንትን አልልም ነበር። ከዛ ወደዚህ ስራ ከገባሁ በኋላ ግን ውሻ ስታቀርብ ይቀርባል። በቃ እንደምትፈሩ ሲያውቅ ነው እንጂ እንደምትወጁ ካወቀ በጣም ፈሬንድ ነው በጣም አይረሳም። ባለቤቱ ውሻ አይረሳም። የውሻ ግሩመር ነበረ ሰውየው፣ ቻይናዊ ነው እና እሱ ነው ትሬን ያደረገ እስኪጠናቀቅ ድረስ አምስት ሰዓት ይፈጫል። ከዛ ውሻው ደግሞ እንደነገርኩሽ አግሬሲቭ ከሆነ፣ ከዛ በላይ ይፈጫሉ። አግሬሲቭ ብቻ አይደለም፣ አንዳንድ ቁንጥንጥ ውሻዎች አሉ የማይቀመጡ በቃ በጣም እንትን የሚሉ እነሱም ሰዓት ይፈጫል። ቶይ ፑድሎች ነው ያሉ፣ የሳሎን ማለት ነው። ቶይ ፑድሎች ዝርያቸው የጀርመን ሀገርና የፍራንስ ሀገር ውሻዎች ናቸው። ፀጉራቸው አይበንም፣ በቀላሉ ትሬንም የሚደረጉ ናቸው። ፍሬንድሊ ናቸው፣ ከሰው ጋር በየትኛውም ጊዜ ቢሆን ቶሎ መግባባት የሚችሉ ናቸው። ከሌሎች የበለጠ አፒታይትም ብያናሄድላቸው በቃ 300 ግራም ነው የሚመገቡት። ከነዚህ ውሻዎች ቻይና ፔትስቶር አለ፣ ከዛ ነው ይመጡት። አሁን እናትዮች አራስ ናት እየጠረሰች ነው። ከቻይና ነው የሚመጡት። ዋጋችን ከመቶ ሃምሳ ሺህ ይጀምራል ስልሽ አሁን ሁለት መቶ ሃምሳ ሺህ ስልሽ ፓኬጅ አለው። ውሻውን ብቻ አይደለም የሚሰጠው። ለምሳሌ ውሻውን ሲወስድ አብሮ የስድስት ወር የንጽህና አገልግሎት ፓስፖርት ያለ ውሻ አለ። ክትባታቸውን ኦልሞስት ሁሉን ጨርሰው ነው የሚሄዱት። ፓስፖርት ያላቸው አለ እና አንዳንድ ቦታ ይዘዋቸው ሲንቀሳቀሱ እንዳይቸገሩ ኬጅን እንሰጣለን። ያና 150 እና 200 ያልኩሽ እነዚህን ፓኬጆችን ሲጨምርና ሳይጨምር ያለው ማለት ነው። ወደ ውጭ የሚመላለስ ከሰው ከሆነ የሚወስደው ቪዛ እያስመጣ መውሰድ ይችላል። በፈለገበት ቦታ አብሮት መሄድ ይችላል ማለት ነው። ውሾች በየጊዜው እየመጡ መሰራት በቃ እንደኛ ልክ እንደ ሴቶች ጸጉር ቤት ጋ በየጊዜው ትሰሪያለች። ግን የሆነ ሰዓት ላይ ታገኛለች፣ የሆነ ሰዓት ላይ ስለዚህ አልተለመደም አዲስ ነገር ነው። ውጭ ላይ ግን የተለመደ ነገር ነው እና እዚህ ደግሞ ጽንብለሽ ካየሽ ላይፋችን እንደ ኢትዮጵያ ላይፋችን በጣም ልዩነት አለው። በጣም ከፍ ያላለ በጣም ዘቅ ያላለ እና እንደ ዞር ዞር ብለሽ ስታይ ምናምን በቃይ ሳሎን አላቸው ምናምን ወደ ልክ የውጭ ስታይል ትሪት እንዲደረጉ የሚፈልጉ አይነት ሰዎች አሉ። ስለዛ ይሞ ብንሞክረው ይሄ ነገር እንዴት ነው በሚል ነበረ ስንሞክረው ይሄ ከስተመር ይመጣል ከስተመር ሲመጣ የበፊት ቤታችን ትንሽ ጠበብትን ነበር። ስናየው የከስተመራችን እየመጣ ሲመጣ እንደዚህ ሰፊ ቦታ ላይ አረፍን ማለት ነው። መጀመሪያ ላይ ከመውሰዳቸው በፊት አስተያየታቸውን እንጠይቃቸዋለን። እዚ ላይ ሳይሄዱ ሻው ማለት ነው። እዛ መስተካከል የሚያለበት ነገር ካለ እነሱ ያልተመቻቸው ነገር ካለ መስተካክሎ ይሄዳል። አንዳንድ ከስተመሮቻችን ደግሞ በፎቶ የሚያስቆርጡ አሉ ለምሳሌ የሚፈልጉትን የፀጉር ቁርጥ ሰርች አድርገው ምናምን ይዘው መቶ የሚያስቆርጡ አሉ ቤት ከታለ ፓፒ ከታለ እየተባለ ከዛ በፈለጉት ይቆረጣሉ ማለት ነው አራሱ ሻዎች እንጠይቃቸዋለን ወተት ዳይፐር ይዘን ቤት ያፈራውን ነገር ያለን ነገር ይዘን ይዘን እንጠይቃለን ስሜ ዳንኤል ይባላል የውሻዬ ስም ደግሞ ፓፒ ትባላለች ዛሬ የመጣሁት እሷን ግሮሚንግ ለማሰራት ነው። ግሮሚንግ ማለት ፀጉሯን፣ ጥፍሯን፣ እጆቿን በቃ በጠቅላላ ጆሮዋን ማጽዳት፣ እነዚህ እነዚህ ነገሮች አገልግሎት ለማግኘት ነው። ቤተሰብ አባለች ኢዝ ዋን ኦፍ አወር ፋሚሊ ሜምበር ሰው በዛ መንክኑ ትሪት የምናደርጋት እንደ ቤተሰብ አባል ልጃችን ነች። ስለዚህ እኛ ስቲም ሳሆና እንደምንጠቀመው ሁሉ እሷም ግሮሚንግ መሰራት አለባት የግድ ስለሆነ በዛ መልኩ ነው እኛም እንደ ቤተሰብ አባል ትሪት ያስፈልጋል ። አንድ ከጤናችንን ከመጠበቅ አንጻር በተለይ የውሾች ፀጉር ብናኝ ለብዙ አይነት የጤና እክሎች ያጋልጣልና። ከዛ አንጻር አንጻር በየተወሰነ ጊዜ እንደዚህ አይነት ግሮሚግ ማግኘታቸው ለአንድ ለራሳችን ጤና ጥበቃ ነው። ሁለተኛ ደግሞ ለውሾቹም እንስሳ ብለን የቤተሰብ አባል ብለን አብረውን እስከኖሩ ድረስ የእነሱንም ጤና የመጠበቅ ግዴታ አለብን፣ ተፈጥሯዊም ግዴታ ነው። ስለዚህ ለእነሱንም ጤና ከመጠበቅ አንጻር፣ ሶስተኛ ደግሞ ሀገራችን እያደገች ነው። ብዙ ፎሬነሮች ይኖራሉ፣ ከውጭ የመጡ የውጭ ዜጎች ይኖራሉ። ይህንን ሰርቪስ ለማግኘት የሚፈልጉ ሀገር ውስጥም ሆኖ ደግሞ እንደዚህ አይነት አገልግሎት ማግኘት የሚፈልጉ ብዙ ሰዎች አሉ። እንደኔ እና ይህ አገልግሎት በየአካባቢው በየሰፈሩ ቢጀምር ለሁሉም ሰው ጠቃሚ ይመስለኛል። በየስድስት ወሩ ትጠቀማለች ይህን አገልግሎት። ያው በተለመደው መልኩ ነበር ጽዳቷን የምንጠብቅላት፣ ያው በምናገኘው ማጠቢያ ምክንያት እዚህ የምትጠቀምበት የውሻ ትክክለኛ ለጤናቸው ለቆዳቸው የሚስማማ። ሻምፖ ነው። እኛ ግን የምናጠባት እኛ ሰው የሚጠቀምበት ነው። ለጤናቸው ይስማማ ይስማማኛ በማናቅበት መልኩ ነው። ጥፍራቸው በጣም ያድጋል። እሱን ለመቁረጥ ልንጎዳቸው እንችላለን። ከዛ ውጭ ፀጉር ብናኝን በትክክል ለማጥፋት አንችልም። እዚህ ግን ሲሆን በደንብ ፀጉራቸው ትሪት ይደረጋል፣ ቫይታሚኖች ይቀባሉ። ስለዚህ በደንብ ጤና ይጠበቃል ማለት ነው።